በአሪ ዞን ግብርና መምሪያ የቡናና ቅመማ ቅመም ጽህፈት ቤት ኃላፊ አቶ ጋናንክሽ አርዳኪ በዘንድሮው ዓመት በቡና ምርት ጥራት አቅርቦትና ግብይት ላይ ልዩ ትኩረት በመስጠት ከአምናው በተሻለ ሁኔታ በዞኑ ከ3200 ሄክታር በላይ ቡና በማልማት ከ119900 ኩንታል በላይ ምርት ለማዕከላዊ ገበያ ለማቅረብ ታቅዶ እየተሰራ ነው ብለዋል። እንደ አሪ ዞን ሽፋናችን 3257 ሄክታር ነው። ከዚህ ውስጥ ያው ምርት እናገኛለን ብለን የምንጠብቀው በኩንታል መቶ 19 ሺ 926 ኩንታል እናገኛለን ማለት ነው። ስለዚህ ይሄ ለማዕከላዊ ገበያ መቅረብ እንዳለበት አቅደን እየሰረን ያለበት ሁኔታ ያለው እንደ ዞናችን ወደ 11 ኢንዱስትሪ አለ። ፕላስ ደግሞ ማህበር ያደራጀ ነው አለ ከአርሶ አደሩ ምርቱን ሰብስቦ ከዛ ደግሞ በጥራት አዘጋጅቶ ጥራቱን ጠብቆ ለማዕከላዊ ገበያ የሚያቀርብ በዞኑ ወባ አሪ ወረዳ ከ7500 ሄክታር መሬት በላይ በቡና ተክል የተሸፈነ መሆኑን የገለጹት የወረዳው ግብርና ጽህፈት ቤት ኃላፊ አቶ ቢሻው መካሪ በ2018 በጀት አመት ጥራቱን የጠበቀ የቡና ምርት ለገበያ ለማቅረብ እንዲቻል በርካታ ስራዎች ሲሰራ መቆየቱን ገልጸው በቂ የቡና ኢንዱስትሪዎች በማመቻቸት ከ2760 ኩንታል በላይ ቡና ለማዕከላዊ ገበያ ለማቅረብ እየሰሩ መሆኑን ተናግረዋል። በዚህ አመት ቡናም ጥሩ ስለያዘ ሁለት ሺ ሰባት መቶ ስልሳ ኩንታል አንድ ሺ ያልታጠበ ና አንድ ሺ ሰባት መቶ ስልሳ የታጠበ የታጠበውን ከፍ ለማድረግ ስንፈልግ አንድ ኢንዱስትሪ አዲስ የተቋቋመበት ና ሁለት የደረቅ መፈልፈያ አሁን ስራ እያጠናቀቀ ያለበት ሁኔታ ስላለ ካለፈው አመት በዚህ አመት ጥሩ ስራ እየሰራን ያለንበት ሁኔታ ላይ ነው በወረዳው የቡናና ቅመማ ቅመም ኤክስቴንሽን ጽህፈት ቤት ኃላፊ አቶ አስተዋይ ታምሮ በበኩላቸው ካሉ አስራ ሁለት ቀበሌያት ሰባቱ ሙሉ በሙሉ አምስቱ በከፊል ቡና አብቃይ በመሆናቸው ከአካባቢው ቡና ባሻገር የተሻሻለ የቡና ዘር ችግኝ በማዘጋጀት ለአርሶ አደሩ በማሰራጨት ምርትና ምርታማነትን ለመጨመር ኮምፖስት እንዲጠቀሙና ቡናውን በአግባቡ እንዲለቅሙ ግንዛቤ በመፍጠር አስፈላጊውን ድጋፍና እገዛ በማድረግ የተሻለ ምርት ለማግኘት እየተሰራ መሆኑን ገልጸዋል። ከዚህ በፊት የተሻሻለ ዝርያ አልነበረም። ስለሆነ የተሻሻለ ቡና ዘርን በማቅረብ ችግኝ በማፍላት ለአርሶ አደሩ ያሰራጨን ምርትና ምርታማነት እንዲጨምር ደግሞ ኮምፖስት ከኢንዱስትሪዎችም በእና በባለሙያው በሚዘጋጀው ለዛ ለቡና እንዲጠቅሙ ምርቱን እንዲጨምር ለአርሶ አደሮ ሙያዊ ድጋፍ እያደረገ ያለ ነው። በወረዳው ካሉ የቡና ኢንዱስትሪዎች መካከል የሙሩጭ ጎይቶም የእሸት ቡና መፈልፈያ ኃላፊ አቶ ማሙሻ ልዬ የራሳቸውንና የአካባቢውን የኢኮኖሚ አቅም ለማሳደግ በአግባቡ ደረጃውን የጠበቀ ቡና ለማዕከላዊ ገበያ ለማቅረብ በተመጣጣኝ ዋጋ ቡና እየገዙ መሆኑን ተናግረዋል። እሸት ቡና ስንገዛ ጥረት ያለ እሸት ቡና ነው የምንገዛው። ጥርት ያለ ስንል ንጹህ ቀይ ቀይ ብቻ ተለቅሞ ነው የሚመጣው። አልፎ አልፎ አንዳንድ ሰዎች ጥቁር ቡና ይዘው ይመጣሉ፣ ቀላቅለው፣ እሱን ከውስጥ እናስለቅማለን። አንድ ኬጂ ቡና መንግስት ያወጣልን አዋጅ ሰባብር ነበረ። መጀመሪያ ቡናም እየጨመረ ስለመጣ መቶ ብር አስገብተናል። በወረዳው ተገኝተን ያነጋገርናቸው የቡና አምራች አርሶ አደር ደመላሽ ደይሲሚ፣ አበበ አሰፋና ሌሎችን በጋራ በዘርፉ ከባለሙያዎች ባገኙት ግንዛቤ ጥራቱን የጠበቀ በቂ ምርት በማምረት ተጠቃሚ ለመሆን ትኩረት ሰጥተው እየሰሩ መሆኑን አስተያየታቸውን ሰጥተዋል። ከዚህ በፊት ስንጠቀም የነበረ ቡና አተካከል ላይም ዝም ብለን በየቦታው ሁለት ለአንድም ሲንተክል ነበር። ቡናም ደጅ ላይ ተቃጥሎ ቀረበት ዘመን ነበር። አሁን ከባላቦያ ልክ ግንዛቤ እንዳገኘ ነው ቡና አሁን መሬት ላይ ወርዶ እንዳይበሰበስ ያደረግኩ እየተጠቀምኩ ነው። አሁን ቡናችን በስሏልና ያው መልቀም ላይ ቀይቀይ ይለቀማል። ጮርቃ አይለቀምም ሲባል ይህንን ሰምተን ያው ከነሱ የተማርነውን ትምህርት ቀይውን እየለቀምን እያደረቅን ቅርካሀ እንደ ጎትራ የተሰራ ውስጡ በጣም አድርቀን ውስጡ እየጨመርን ከዛ በኋላ ስንሸጥ በኬሻ እንጨምራል።